ሰላም ሰላም፣ ውድና የተከበራችሁ አድማጮች እንዴት ናችሁ? ዕለታዊ ነጫጭር የስፖርት መረጃዎች ከላንጋኖ ስፖርት ይሽላችሁ ቀርብ ያለው። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። መጀመሪያ ላይ የቸልሲን ጉዳይ እናገኛለን። ቸልሲዎች የቡሩሻ ዶርትሙንዱን ጄሚ ጊተንስን ለማስፈረም ይፋዊ የሆነ ጥያቄ ማቅረባቸው ተገልጿል። ተጫዋቹ ታዲያ ወደ ቸልሲ መዘዋወር እንደሚፈልግ ነው የተገለጸው። ለቸልሲ የሰባት ዓመት ኮንትራት ይፈራረማል ተብሎ ይጠበቃል። ከሌሎች ክለቦች የሚቀርብለትን ጥያቄ ለመስማት ፈቃደኛ አይደለም። ተጫዋቹ ከቸልሲ ጋር ተስማምቷል። አሁን የሚቀረው በሁለቱ ክለቦች መካከል የሚደረገው ንግግር ነው። ቡሩሻ ሩሲያ ዶርትሙንዶችም ታዲያ ተጫዋቹን የመልቀቅ ፍላጎት እንዳላቸው የተገለጸው ተጫዋቹ ለአሰልጣኝ ኒኮ ኮቫች ሲስተም አይመጥንም ብለው ስላሰቡት ተጫዋቹን ለመሸጥ ፈቃደኛ መሆናቸውን የተገለጸው። ተጫዋቹ ደግሞ በ2026 በሚደረገው የዓለም ዋንጫ ላይ እንግሊዝን ወክሎ መሳተፍ ስለሚፈልግ በአሰልጣኝ ቶማስ ቶሄል መመረጥ ይፈልጋል እና ይህን ለማሳካት ወደ እንግሊዝ ለመዘዋወር መወሰኑ ነው የተገለጸው። ቸልሲዎች ታዲያ ጄሚ ጊተንስን ለማስፈረም እንቅስቃሴ የጀመሩት ጄደን ሳንቾን ወደ ማንቸስተር ዩናይትድ ከመለሱት በኋላ ነው። ጄደን ሳንቾ በቸልሲ የውሰት ቆይታው አምስት ጎሎችን ማስቆጠሩ ይታወሳል። ነገር ግን በደሞዝ ጉዳይ መስማማት ባለመቻላቸው ወደ ክለቡ ማንቸስተር ዩናይትድ ተመልሷል። ቸልሲዎችም የክንፍ መስመራቸውን ለማጠናከር ጄሚ ጌተንሰን ለማስፈረም ወዲያው ነው እንቅስቃሴ የጀመሩት። አሁን ከተጫዋቹ ጋር ጨርሰው ከክለቡ ጋር ደግሞ በንግግር ላይ ይገኛሉ። ባየር ሙኒኮችም ተጫዋቹ ላይ ፍላጎት አሳይተው ነበር። ነገር ግን ፍላጎት ገፍተው ገፍተውበት አልሄዱም፣ እና በመሀል ቸልሲ ብቻ ተጫዋቹን ለማስፈረም ጥረቱን አጠናክሮ በመቀጠል አሁን ለማጠናቀቅ ከጫፍ መድረሱ ላይ የተገለጸው። ከዚህም በፊት ቸልሲዎች 35 ሚሊዮን ዩሮ የዝውውር ሂሳብ ለተጫዋቹ አቅርበው ነበር። በዚህ ሂሳብ ላይ እስካሁን ስምምነት ላይ አልተደረሰም። የተሻሻለ የዝውውር ሂሳብ ሊያቀርቡ እንደሚችሉም ነው እየተዘገበ የሚገኘው። የመጀመሪያው 35 ሚሊዮን ዩሮ ውድቅ ስለተደረገባቸውና ቸልሲዎች አሁን ራሳቸውን ለማጠናከር ተጫዋቹን ወደ ክለባቸው እንደሚያመጡት ነው የሚጠበቀው። በአብዛኛው የግራ ክንፍ ተጫዋች የሆነው ጄሚ ጊተንስ በአጥቂ አማካይ ቦታ ላይም ተሰልፎ የተጫወተበት አጋጣሚ አለ። ዘንድሮ በሁሉም ውድድሮች 48 ተጫዋታዎች ላይ ተሰልፎ ተጫውቶ 12 ጎሎችን አስቆጥሮ አምስት ጊዜ ደግሞ አሲስት ማድረግ የቻለ ተጫዋች ነው። የቀድሞ የማንቸስተር ሲቲ አካዳሚ ውጤት የሆነው ጄሚ ጊተንስ ወደ ፕሪሚየር ሊጉ ተመልሶ ለቸልሲ ሊፈርም እንደሚችል ነው የተገለጸው። ማንቸስተር ዩናይትዶች ከብሪያን እምቦይሞ ጋር በተያያዘ አሁን አደጋ ገጥሟቸዋል፣ ይላል ያገኘ ነው ዘገባ። ማንቸስተር ዩናይትዶች ታዲያ ብሪያን እምቦይሞን ለማስፈረም እንቅስቃሴ መጀመራቸው ይታወቃል። ተጫዋቹም ወደ ኦልትራፎርድ መዘዋወር እንደሚፈልግ መናገሩ ይታወሳል። ከዚሁ ጋር በተያያዘ ታዲያ ሁለቱ ክለቦች በንግግር ላይ ይገኛሉ። መጀመሪያ ላይ ዩናይትዶች ያቀረቡት የዝውውር ሂሳብ ውድቅ ተደርጎባቸው ነበር። ብሬንትፎርዶች ለማትዩስ ኩኛ ማንቸስተር የከፈሉትን ዋጋ ጋር ለነሱም እንዲከፈላቸው ይፈልጋሉ እና ከ60 ሚሊዮን ፓውንድ በላይ የዝውውር ሂሳብ እንዲከፈላቸው ነው በመጠየቅ ላይ የሚገኙት። በዚህ መሃል ነው ታዲያ አሁን አንድ አዲስ ነገር የተከሰተው፣ እሱም የቶተናም ሆትስፐር አሰልጣኝ አንጅ ፖስተኮግሉን ማሰናበት እና የብሬንትፎርዱን አሰልጣኝ ቶማስ ፍራንክ ወደ ቶተናም ሆትስፐር ስቴዲየም ለማምጣት እንቅስቃሴ መጀመር ነው። ይህንን ተከትሎ ታዲያ አሰልጣኝ ቶማስ ፍራንክ ከቶተናም ሆትስፐር ባለስልጣናት ጋር ንግግር ጀምረዋል እና በንግግሩ መካከል ብሪያን ምቤሞን ወደ ክለቡ እንዲያመጡለት እንደጠየቀ ነው እየተገለጸ የሚገኘው። ዩናይትዶች ታዲያ የዚህን ተጫዋች ዝውውር ፈጥነው ማጠናቀቅ የማይችሉ ከሆነ በቶትንሃም ሆትስፐር ሊነጠቁ እንደሚችሉ ነው የተገለጸው። ተጫዋቹ ወደ ማንቸስተር ዩናይትድ መዘዋወር እንደሚፈልግ አስቀድሞ ተናግረዋል። ነገር ግን አሁን በቶትንሃም ሆትስፐር ከቶማስ ፍራንክ ጋር መስራት እንዲሁም በሻምፒዮንስ ሊግ መሳተፍ የተሻለ አማራጭ ሊሆንለት ስለሚችል ወደዛ ሊዞር ይችላል የሚል መረጃዎች ናቸው በመውጣት ላይ የሚገኙት እንደ አጠቃላይ ግን እስካሁን ባለው ሁኔታ ቶተናም ሆትስፐሮች ዝውውሩን ስለመጀመራቸው የተባለ ነገር የለም። ነገር ግን ብሪያን ኤምቦሞ ወደ ቶተናም ሆትስፐር ሊያመራ የሚችልበት አጋጣሚ ሊፈጠር እንደሚችልም ነው የተገለጸው። ማንቸስተር ዩናይትዶች የሞናኮን የተመላላሽ መስመር ተጫዋች ቫንደርሰንን እየተመለከቱት እንደሚገኙ ተገልጿል። ማንቸስተር ዩናይትዶች በቀኝ ክንፍ በኩል ወይም ደግሞ በቀኝ ተመላላሽ መስመር በኩል ትክክለኛ የሆነ ተጫዋች ያስፈልጋቸዋል እና በርካታ ተጫዋቾችን እያሰሱ እንደሚገኙ ነው የተገለጸው። ይሁንና ቫንደርሰን አሰልጣኝ ሩበን አሞሪም ለሚከተሉት 343 ፎርሜሽን ስለመሆኑ እስካሁን የተባለው ነገር የለም። በአጠቃላይ ታዲያ ማንቸስተር ዩናይትዶች በቀኝ ተመላላሽ መስመር በኩል የተለያዩ ተጫዋቾችን ነው የሞከሩት። ዲጎ ዳሎ እንዲሁም ኑሴር ማዝራዊ በቦታው ላይ ተሰለፈው የተጫወቱበት አጋጣሚ አለ። አማድም በቦታው ላይ የተጫወተበት አጋጣሚ አለ። ኑሴር ማዝራዊ ታዲያ በመሃል ተከላካይ መስመር ቦታ ላይ መጫወት እንደሚፈልግ ነው በግልጽ እየተናገረ የሚገኘው። አሰልጣኝ ሩበን አሞሪም አማድን አንዳንዴም ወደፊት ጠጋ አድርጎ በ10 ቁጥር ቦታ ላይ ያጫወተበት አጋጣሚ አለ። ስለዚህ ትክክለኛ የሆነ የቀኝ ተመላላሽ ተጫዋች ስለሚያስፈልጋቸው ቫንደርሰን ከሞናኮ ለማስፈረም ፍላጎት ማሳየታቸው ነው የተገለጸው። ማንቸስተር ዩናይትዶችም 30 ሚሊዮን ዩሮ ለተጫዋቹ ዝውውር ለማቅረብ መዘጋጀታቸው እየተገለጸ ይገኛል። ሞናኮዎችም ተጫዋቹን የመልቀቅ ፍላጎት እንዳላቸው ነው የተገለጸው። ዘንድሮ በሁሉም ውድድሮች 38 ጨዋታዎች ላይ ተሰልፈው መጫወት የቻለው ቫንደርሰን አንድ ጎል አስቆጥሮ አምስት ጊዜ አሲስት ማድረግ ችሏል። አሁን ስሙ ከማንቸስተር ዩናይትድ ጋር በመነሳት ላይ ነው የሚገኘው። አርሰናሎች የአስቶን ቪላውን ሞርጋን ሮጀርስን እየተመለከቱትን ይገኛሉ ይላል የዴሊ ኤክስፕረስ ዘገባ። ሞርጋን ሮጀርስ በአስቶን ቪላ ውስጥ አስገራሚ እንቅስቃሴዎችን በማድረግ ላይ ከሚገኙ ተጫዋቾች ውስጥ አንዱ ነው። አሁን የተጫዋቹ ስም ከአርሰናል ጋር ነው በመነሳት ላይ የሚገኘው። በአብዛኛው የአጥቂ አማካይ ተጫዋች የሆነው ሞርጋን ሮጀርስ ለክለቡ አምበል ማርቲን ኦዴጋርድም ተፎካካሪ ሊሆን ይችላል ተብሎ ነው የሚጠበቀው ወደ ክለቡ የሚዘ ዘዋወር ከሆነ ማለት ነው። በ2024 ከሚድልስብሮ ወደ አስቶን ቪላ ከተዘዋወረ በኋላ በጥር የዝውውር መስኮት ማለት ነው፣ በመጨረሻው ቀን ወደ አስቶን ቪላ ከተዘዋወረ በኋላ ምርጥ የሚባል እንቅስቃሴን ነው ለክለቡ በማድረግ ላይ የሚገኘው። ይህ የቀድሞ የማንቸስተር ሲቲ አካዳሚ ተጫዋች የሆነው ሞርጋን ሮጀርስ ስሙ ከሲቲ ጋር የተነሳበት አጋጣሚም አለ። ዘንድሮ በፕሪሚየር ሊጉ በ37 ጨዋታዎች 8 ጎል አስቆጥሮ 11 ጊዜ አሲስት ማድረግ የቻለ ሲሆን በሻምፒዮንስ ሊጉም አራት ጎል አስቆጥሮ ሶስት ጊዜ አሲስት ማድረግ ችሏል። እስከ 2030 በክለቡ የሚያቆየው ኮንትራት አለው። አሁን አርሰናሎች ይህንን ተጫዋች ለማስፈረም የመጀመሪያ ጥያቄ ለተጫዋቹ ወኪሎች ማቅረባቸውን የተገለጸው፣ ከተጫዋቹ የዝውውር ጉዳይ ጋር በተያያዘ ያለውን ነገር ለማጣራት ጥያቄ አቅርበዋል። የዝውውር ጥያቄ ሳይሆን ተጫዋቹ ስለመሸጡ እንዲሁም ተጫዋቹ ዝውውር ለማድረግ ስለመፈለጉ ለማወቅ ነው ጥያቄ ያቀረቡት። እስካሁን ታዲያ ምላሽ እንዳላገኙ ነው የተገለጸው በሚያገኙት ምላሽ ላይ ተመርኩዘው አርሰናሎች ጥያቄ ላይ አቀርቡ ይችላሉ ተብሎ ይጠበቃል። አስቶን ቪላዎች ለመልቀቅ ፈቃደኛ የሚሆኑ ከሆነ ማለት ነው። ቢሆንም ግን ለተጫዋቹ ዝውውር እስከ 100 ሚሊዮን ፓውንድ ይጠይቃሉ ተብሎ ነው የሚጠበቀው። እንደ አጠቃላይ የሞርጋን ሮጀርስ ስም ከአርሰናል ጋር መያያዝ ጀምረዋል። አርሰናሎች የሪያል ማድሪዱን ሮድሪጎን ጉዳይ እስካሁን እንዳላቋረጡም ተገልጿል። ተጫዋቹን ለማስፈረምም እስከ መጨረሻው እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። ከወደ ስፔን እየወጡ ያሉ መረጃዎች እንደሚጠቁሙት ከሆነ ሮድሪጎ በሪያል ማድሪድ የመቆየቱ ነገር አጠራጣሪ መሆኑን ነው በመዘገብ ላይ የሚገኘው። ሮድሪጎ ታዲያ በሪያል ማድሪድ ቋሚ አሰላለፍ ውስጥ ተሰልፎ መጫወት እየከበደው ይገኛል። በአብዛኛውም እየተቀየረ ነው ወደ ሜዳ በመግባት ላይ የሚገኘው። በተጨማሪም ታዲያ ሌሎች ተጫዋቾችም የተሰላፊነት ቦታን ለማግኘት ጥረት በማድረግ ላይ ይገኛሉ። ብራሂም ዲያዝና አርዳ ጉለር ቦታውን ለመሸፈን ይፎካከራሉ ተብሎ የሚጠበቁ ተጫዋቾች ናቸው። ሻቢ አሎንሶ ታሊያ በቀጣይ የሚያደርገው ነገር የሚጠበቅ ነው የሚሆነው። ከዛ በተረፈ ግን አርሰናሎች ተጫዋቹን ለማስፈረም እስከ መጨረሻው ለመታገል መወሰናቸው ነው የተገለጸው። ዘንድሮ በሁሉም ውድድሮች ለሪያል ማድሪድ 51 ጨዋታዎች ላይ ተሰልፈው የተጫወተው ሮድሪጎ 14 ጎሎችን አስቆጥሮ 10 ጊዜ አሲስት አድርጓል እስከ 2028 በክለቡ የሚያቆየው ኮንትራት አለው። አሁን ላይ በትራንስፈር ማርኬት 100 ሚሊዮን ዩሮ የተገመተ ሲሆን ከአርሰናል በተጨማሪ ቸልሲ እና ሊቨርፑልም የተጫዋቹ ፈላጊዎች መሆናቸው ነው የተገለጸው። አርሰናሎች የኬፓ አሪዛባላጋን ዝውውር ለማጠናቀቅ ከጫፍ ደርሰዋል። ተጫዋቹም ሙሉ በሙሉ ወደ አርሰናል ለመዘዋወር መዘጋጀቱ ነው የተገለጸው። በአጠቃላይ ተጫዋቹ በአርሰናል ከዴቪድ ራያ ጋር ለመፎካከር ፈቃደኛ መሆኑም ነው የተገለጸው። ተጫዋቹ ታዲያ ከዚህም በፊትም ሁለተኛ ግብ ጠባቂ ሆኖ በተለያዩ ክለቦች ውስጥ ማገልገሉ በአርሰናል እንዲመረጥ እንዳደረገው ነው የተገለጸው። አርሰናሎች ሁዋን ጋርሲያን ለማስፈረም ያደረጉት ጥረት ሳይሳካ ከቀረ በኋላ ፊታቸውን ወደ ኬፓ አሪዛባላጋ አዞረዋል። አምስት ሚሊዮን ፓውንድ ብቻ ለተጫዋቹ ዝውውር የሚከፍሉ ነው የሚሆነው። ተጫዋቹ በ716 ሚሊዮን ፓውንድ ከአትሌቲክ ክለብ በ2018 ወደ ቸልሲ ከተዘዋወረ በኋላ 163 ጨዋታዎችን ከቸልሲ ጋር አድርጎ አራት ዋንጫዎችን ማሸነፍ ችሏል። በሪያል ማድሪድ በውሰት ቆይታው ታዲያ 20 ጨዋታዎች ላይ ነው ተሰለፎ የተጫወተው። ወደ ሪያል ማድሪድ ባመራበት ጊዜ የአንድሪ ሉኒን ተጠባባቂ ሆኖ ነበር ሲያገለግል የነበረው። ከዛ በተረፈም ታዲያ ቸልሲ በነበረበት ጊዜም የክለብ አጋሩ ኤድዋርድ ኤድዋርድ ሜንዲ ተጠባባቂ ሆኖ ያገለገለበት አጋጣሚ አለ እና ተጫዋቹ በክለቡ ውስጥ ሁለተኛ ግብ ጠባቂ ሆኖ ለማገልገል ፈቃደኛ መሆኑ በአርሰናል እንዲመረጥ እንዳደረገው ነው ዘ አትሌቲክ የዘገበው። አሁን ላይ ዴቪድ ራያ የአርሰናል ቁጥር አንድ ግብ ጠባቂ እንደሆነ ኬፓ አሪዛባላጋም ያምናል። ስለዚህ በተሻለው መጠን የተሻለውን አድርጎ የመሰለ ፍድል ለማግኘት ከዴቪድ ራያ ጋር ለመፎካከር ፈቃደኛ በመሆን ወደ አርሰናል ለመዘዋወር መስማማቱም ነው የተዘገበ

ማንቸስተር ሲቲዎች ወቸ የሪያን ኤትኖሪን ዝውውር ለማጠናቀቅ ከጫፍ ደርሰዋል ሁለቱ ክለቦችም በተጫዋቹ ዝውውር ጉዳይ ላይ የተስማሙ ሲሆን 40 ሚሊዮን ዩሮ የሚጠጋ የዝውውር ሂሳብም ሲቲዎች የሚከፍሉ ነው የሚሆነው ተጫዋቹ የአምስት ዓመት ኮንትራትም ከማንቸስተር ሲቲ ጋር ይፈራረማል ተብሎ ይጠበቃል መጀመሪያ ላይ ከፈረንሳዩ አንጆ ክለብ በ2020 በውሰት የመጣው ሪያን ኤትኖሪ 157 ጨዋታዎችን ለክለቡ ማድረግ ችሏል አሁን ታዲያ የአንድ ዓመት ኮንትራት ብቻ ነው የሚቀረውና ማንቸስተር ሲቲዎች የግራ ተመላላሽ መስመር ቦታቸውን ማጠናከር ስለሚፈልጉ ተጫዋቹን ወደ ክለባቸው ለማምጣት ተስማምተዋል። አሰልጣኝ ፔፕ ጋርዲዮላ በግራ መስመር ቦታ ላይ ሲጠቀሙባቸው የነበሩት የመሃል ተከላካይ የሆኑት ዮስኮ ቫርዲዮል እና ናታን አኪ ናቸው። ነገር ግን አሁን ትክክለኛ የግራ ተመላላሽ ተጫዋች ወደ ክለባቸው ለማምጣት ወስነዋል። በአጠቃላይ በዊንግ ባክ በኩል ሲጫወት የነበረው የወልቨርሃምፕተን ወንደርሱ ሞሮካዊ ሪያን ኤትኖሪ ዘንድሮ አስራ ሁለት ጎሎች ላይ መሳተፍ በ2024 25 የውድድር ዓመት ማለት ነው። እንዲሁም 63 ጊዜ ተጫዋቾችን በማለፍ ከክሪስታል ፓላሱ ኤብሪቼ ኢዜ በመቀጠል ሁለተኛ ደረጃ ላይ የሚገኝ ተጫዋች ነው። እና ይህ ተጫዋች ለማንቸስተር ሲቲ ጠቃሚ ይሆናል ተብሎ ነው የሚጠበቀው። ሲቲዎች ታዲያ በዓለም ክለቦች ሻምፒዮን ላይ ተጫዋቹን ለመጠቀም የተሻላቸውን በሙሉ በማድረግ ላይ ይገኛሉ። በቅርቡ ያስፈርሙታል ተብሎ ነው የሚጠበቀው። ወልቨር ሃምፕተን ወንደርሶች ታዲያ ሁለት ወሳኝ ተጫዋቾቻቸውን በዚህ በክረምት የዝውውር መስኮት አጥተዋል። ማቲዩስ ኩኛን በማንቸስተር ዩናይትድ የተነጠቁ ሲሆን አሁን ደግሞ ሪያን ኤትኑሪን ለማንቸስተር ሲቲ ለመሸጥ መቃረባቸው ነው የተገለጸው። እዛው ማንቸስተር ሲቲ ጋር እንቆያለን። ሆላንዳዊው ቲጃኒ ሬይንደርስ በዛሬው ዕለት የሕክምና ምርመራውን አድርጎ ለማንቸስተር ሲቲ ይፈርማል ተብሎ ነው የሚጠበቀው። ማንቸስተር ሲቲዎች ከኤሲ ሚላን ተጫዋቹን ለማስፈረም መስማማታቸው ይታወቃል። አሁን ተጫዋቹ የሕክምና ምርመራውን በዛሬው ዕለት ያደርጋል ተብሎ ነው የሚጠበቀው። ከሆላንዱ ቴሌቪዥን ጣቢያ ጋር ባደረገው ቃለ መጠይቅ ወደ ማንቸስተር ሲቲ አምርቼ የሕክምና ምርመራውን አድርጋለሁ ሲል ነው ቲጃኒ ሬንደርስ የተናገረው። በአጠቃላይ ቲጃኒ ሬንደርስ በዛሬ ዕለት የሕክምና ምርመራውን አጠናቆ ለሲቲ ይፈርማል ተብሎ ነው የሚጠበቀው። እዛው ማንቸስተር ሲቲ ጋር ስንቆየ ማንቸስተር ሲቲዎች ቲኖ ሊቨራሜንቶን ለማስፈረም ጥረት ማድረግ መጀመራቸው ይታወቃል። ነገር ግን አሁን ላይ ባለው ሁኔታ ተጫዋቹን ለማስፈረም እያደረጉት ያለውን ጥረት ሙሉ በሙሉ ማቋረጣቸው ነው እየተገለጸ የሚገኘው። አሁን ላይ ባለው ሁኔታ ከኒውካስል ዩናይትድ ጋር በተጫዋቹ ዝውውር ጉዳይ ላይ መነጋገር ከባድ ነው ሲል ነው ፋብሪዚዮ ሮማኖ የዘገበው። ኒውካስል ዩናይትዶች የጠየቁትን የዝውውር ሂሳብ ለመቀነስ ፍቃደኛ አይደሉም። በዚህ ምክንያት ማንቸስተር ሲቲዎች ተጫዋቹን ለማስፈረም እያደረጉት ያለውን ጥረት ማቋረጣቸውን የተገለጸው። በአጠቃላይ የቀኝ ተመላላሽ ተጫዋች የሆነው ቲኖ ሊቨራሜንቶ ለማንቸስተር ሲቲ የካይል ዎከርን ቦታ ይሸፍናል ተብሎ የሚጠበቅ ተጫዋች ነበር። ነገር ግን አሁን ላይ ባለው ሁኔታ ኒውካስል ዩናይትዶች የተጫዋቹን ዋጋ ለመቀነስ ፈቃደኛ ባለመሆናቸው የዝውውር ጉዳዩ ለጊዜው መቋረጡም ነው የተገለጸው። የኢፕስዊች ታውኑ አሰልጣኝ ኬረን ማኬና ቀጣዩ የብሬንትፎርድ አሰልጣኝ ሊሆን እንደሚችል እየተገለጸ ይገኛል። በርካታ አሰልጣኞችም ስማቸው ከብሬንትፎርድ ጋር በመያያዝ ላይ ይገኛል። እንዳጠቃላይ የብሬንትፎርዱ አሰልጣኝ ቶማስ ፍራንክ የቶትናም ሆትስፐር አሰልጣኝ ለመሆን በንግግር ላይ ይገኛል እና ይህንን ተከትሎ አሁን ብሬንትፎርዶች አሰልጣኞችን ማፈላለግ መጀመራቸው ነው እየተገለጸው። በዚህም መሰረት የኢፕስዊች ታውኑ ከረን ማኬናን ወደ ክለባቸው ማምጣት በእቅዳቸው ውስጥ መያዛቸው ነው የተገለጸው። ጁቬንሶቼ የራንደል ኮሎሙዋኒን የውሰት ቆይታ ለማራዘም ወሰናቸው ተዘግቧል። ራንደል ኮሎሙዋኒ በውሰት ነው በአሁኑ ሰዓት ከጁቬንቱስ ጋር እያሳለፈ የሚገኘው። ጁቬዎች ሳጅዳ ለተጨማሪ ጊዜ ተጫዋቹ በክለቡ እንዲቆይ መስማማታቸው ነው የተገለጸው። ጁቬንሶች በዓለም ክለቦች ሻምፒዮና ላይ ይሳተፋሉ እና ተጫዋቹም በዓለም ክለቦች ሻምፒዮና ላይ እንዲጫወትላቸው ይፈልጋሉ። በዚህም መሰረት ከፒኤስጂ ጋር መስማማታቸውን የተገለጸው ዘንድሮ በ16 የሴሪያ ጨዋታዎች ተሰልፎ ተጫውቶ ስምንት ጎሎችን አስቆጥሮ አንድ ጊዜ አሲስት ማድረግ የቻለው ራንደል ኮሎማኒ ለተጨማሪ ጊዜ ከጁቬንቱስ ጋር እንደሚቆይም ነው የተገለጸው። አልማጆች በትላንትናው እለት የዓለም ዋንጫ ማጣሪያ በአውሮፓ ሀገራት መካከል ተደርጎ ነበር። በዚህ መሰረት ማልታ ከሊትዌኒያ ጋር ዜሮ አቻ የተለያዩ ሲሆን ኔዘርላንድስ ፊንላንድን ሁለት ለባዶ በሆነ ውጤት አሸንፋለች። ሜንፊስ ዴፓይና ዴንዚል ዴምፍራይስ ሁለቱን ጎሎች አስቆጥረዋል። በምድብ ኤች በተደረገ ጨዋታ ቦስኒያ ሄርዘጎቪና ሳን ማሪኖን አንድ ለባዶ በሆነ ውጤት ያሸነፈች ሲሆን ኦስትሪያ ሮሜኒያን ሁለት ለአንድ በሆነ ውጤት አሸንፋለች። የእንግሊዝ ደጋፊዎች ተጫዋቾቻቸው ላይ በጯሁበት ጨዋታ እንግሊዝ ዝቅተኛ ደረጃ ላይ የምትገኘውን አንዶራን አንድ ለባዶ በሆነ ውጤት አሸንፋለች። ሃሪ ኬን ነው ብቸኛውን ጎል እያስቆጠረው። እንግሊዞች ትናንትና ያሳዩት ብቃት ታዲያ በበርካቶችም እያስተቻቸው ይገኛል። በሌላኛው የምድቡ ጨዋታ አልቤኒያ ከሰርቢያ ጋር ዜሮ አቻ በሆነ ውጤት አጠናቀዋል። ዛሬ ጨዋታዎች ይደረጋሉ። በተለይ በዩኤፋ ኔሽንስ ሊግ በጀርመንና ፈረንሳይ እንዲሁም በፖርቹጋልና ስፔን መካከል የሚደረጉ ጨዋታዎች በጉጉት ነው በመጠበቅ ላይ የሚገኙት። ዛሬ ምሽት ላይ እነዚህ ሁለቱ ጨዋታዎች የሚደረጉ ይሆናል። ጨዋታዎቹን እንድትከታተሉ እየጋበዝኩ ለዛሬ አዘጋጀውላችሁን በዚሁ አጠናቂ ያለው ደህና ቆዩኝ።